ለራስሽ አስበሽ እንዲጣሉ ፈልገሽ ከዛ ብሩክን ወደ አንቺ ለማምጣት ስለፈለግሽ መሰለኝ ያን ድራማ ሆን ብለሽ አቀነባብረሽ የሰራሽው ማለት ነው። ሳታስብም አስበሽም ትናንት ካፍሽ የማይፈለግ ቃላት ወጧል ማለት ነው እና ተጋቡ። እኔ በእኔ ከናንተ ኋላ ነው የመጣው ስትል ሀይሚ ካስፈለግኩም፣ አለው እሱ ብቻ ይፈልጋልሽ። ሶሲ ምን አስበሽ ነው እንደዚህ ያልሽው? እቺ ባቄላ ከተቆረጠመች እቺ ባቄላ ከተቆረጠመች ምናሉ? ያለ የሀገሬ ሶሲ ተረት ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ሊ ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ አለሁ፣ እግዚአብሔር ይመስገን። እቺ ኮ ሶሲ የምትባሏ ልጅ ጨጓሬ ልጣ ልጣ ልጣ ልጣ ልጣ ልጨርስ፣ ቤተሰብ ልጨርስ፣ በቃ ምንም አልቀረም ማለት ነው። እኔ ትናንት አብሶ ትናንት የትናንቱ ቪዲዮ ተመልሼ ደግሜ ያየሁት እነ ብሩክ የሰሩትን ቪዲዮ ማለት ነው። ሁም ብላ ብሩክ ሳይፈልግ ሀሳቡን ያመጣችው ራሱ ሶሲ ሳቶ ናቀር። ለምን አትሉ ሰው የሰው ልጅ እሷ ብሩክ አስገድዷት እንኳን ቢሆን ቢሆን ይቅርታ አደራረጓ እንኳን በስነ ስርዓት ለዛ ይኖረው ነበረ። ሲቀጥል እንደዛ እኩል ለኩል አፍላፊ አይነጋገሩም ነበረ ማለት ነው። ለምን ጥፋተኛ መሆኗን ካወቀች ሀይሜ እንደፈለገች ብተጭ ሰው የሰው ልጅ ካጠፋ እኔ ጥፋተኛ ሆኜ ሰው የሆነ ነገር ሲናገረኝ ዝምን ምለው ጥፋቴን ስለማቅ ቢናገሩኝም ምንም ብል የእኔ ጥፋት ነው። አጸፋውን ልችለው ነው። ገባችሁ አለ። አጸፋውን ልችለው ነው እንደፈለግኩ። አሁን እውነት ሆኖ ያን ነገር ብሩክ እና ሀይሚ ቢሰሩ ብሩክና ሶሲ ቢሰሩ ሀይሚ የምታመጣውን ነገር መጀመሪያ አስበውታል አለ። ቤተሰብ ተረዳችሁኛል? ያን ነገር አስበውትም ለምን ሀይሚ እንደዚህ ትሆናለች፣ እንደዚህ ትሰርብናለች፣ ልትመታን ትችላለች። ያ ራይት የሚመጣውን ነገር መቀበል አለባችሁ ማለት ነው። ለዛው ትንሽ ብሩክ ነው ነገሮችን ሁሉ ለማረጋጋት እንትን ለማለት የፈለገው ማለት ነው እንጂ ሶሲ በጭራሽ በጭራሽ በጭራሽ በጭራሽ ሁም ብላ እነሱን ለማጣላት ነው፣ በፍቅራቸው ለመግባት ለምን? ብሩክን ከዚህም በፊት ብዙ ጊዜ ይፈተልባቸዋል። ብዙ ጊዜ ስሟ ሜሽን ይደረጋል። በቃ አዲስ ፍቅደኛ ይዛለሁ፣ ወደ ህይወት የመጣ ሲባሉ እንኳን ብዙ ጊዜ ሜንሽን የሚያደርጉ ሱሱን ነው። እና ሆን ብላ ፈልጋ ለማጣላት ነው እንጂ የእውነት ባፈልግ ኖሮ ትናንት ሀይሚ እንደዛ ስትናገራት፣ እሷም መጨረሻ ላይ ካስፈለግኩም ካስፈለግኩቅ ኤኒታይም ካስፈለኩክ አለው አለች። ምን እንዳለች ታውቃላችሁ? ካስፈለግኩ ካለው ማለት ሌላም ከዚህ የበለጠ ማድረግ የምንችለው ነገር ካለ እናደርጋለን። አብረን እንሰራለን። ምን እንደነበረ ጭስ ባል የለበት ጭስ ባል የለበት አመድ የለም ነው የሚባሉ ተረቱ። ገባችኋል? የሆነ ነገር ባል የለበት የሆነ ነገር የለም ማለት ነው። ለምን? የሆነ ፍንጭ ስላላቸው ነው። እንደዛ ምክንያት ብላ የተናገረችው እንጂ ኔቨር፣ ያለ ሆነ ምክንያት ጭስ ባል የለበት እሳት የለም ነው ተረቱ ማለት ነው። ያለ ምክንያት እንደዛ ብላ አልተናገረችው። የሆነ ነገር ስላላቸው ነው። ሆም ብላ ፈልጋ ብሩክ፣ እኔ እኔ እንደዚህ አይነት ነገር እኔ ያደርጋል ብዬ በፍጹም አላስብም። ከአይሚ ውጪ የሚነካከውም ነገር ያለ ራሱ አይመስለኝም። ነገር ግን በቃ ጣም ፑሽ የምታደርገው ሶሲ ናት። እንደዚህ አይነት ቪዲዮ እንዲሰራ ፑሽ የምታደርገው ሶሲ ናት። ገባችሁ አይደለ? እንጂ ኖ ኖ ኖ፣ በጭራሽ በጭራሽ፣ ብሩክ እንደዚህ ነገር ያደርጋል ብያለክ? ለምን እሱ በቃ ትናንት እንኳን መጨረሻ ላይ በጣም ተናዱ። የሚያደርገው ነገር ሁሉ ግራ ገብቶ በቃ ልብሱን እንዲህ ወደ ላይ ያደርጋል። በጣም ተናዱ። ፊቱ እንኳን ተቀይሮ በቃ ይቅርታ ስላስለፎሽ ምናምን ምናም ብሏት በስነሳት ሲሪየስ ሆኖ ነው። እሷ ግን ካስፈለግኩ አለው ኤኒታይም ካስፈለግኩ እርዳታ ካለ አለው። ምን ከዚህ የበለጠ ልበጠብጫቸው ነው። ካስፈለግኩ ካለው ያልሽው። ኤክስኩስ ሚ እንዴ ባለፈው በአንቺ ምክንያት ተጣሉ ተጣሉ ተጣሉ። ሳይነግራት ዱባይ ሄደች። እሷ ራሷን እንደዛ ስታ ወርቀ ታማኪም ቤት ገባች። አሁን ደግሞ ሌላ ትኩሳት የምታመጭብን ያምሻል። እዛው አንቺ ህይወትሽን አትኖሪም እንዴ? የራሴ ህይወት ፍቅረኛ አለኝ። ፍቅረኛ ቢኖርሽማ መተሽ ሰው ወንድ ላይ አልተንጠለጠይም ነበር። ሴቱ ቀልብ አጣ ሲጀመር ፍቅረኛ ያለው ሰው ወንድ ባዶ ክላስ፣ ወንድና ሴት አንድ ላይ ምንም አያደርግም። በቃ እሱም እሱም አጥፍቷል፣ አንቺ አጥፍተሻል። ነገር ግን አንቺ ነሽ ትናንት በጣም ኦቨር እንትን ስትሀክት ስታደርጊ ነበር። በጣም እንደ ገፋፋሹ የሚያስታውቀው አንቺ ላይ ነው እንጂ እሱ ላይ አይደለም። እንዴ ምንም አድርግ ነው የምትይው ልጁን? እሷንስ ምን አድርግነ? ከፈለግኩም አለው ካስፈለግኩክም አለው ነው ያልሽው። አላማሽ እነሱን ለማለያየት ከዛ እሱ ሄዳ አንቺ ለማድረግ ማለት ነው እሱ ራሱ በጣም እንዴት እንዳቃጥለን ትናንትማ፣ ማለት ነው ከፈለግኳሉ ያልሽበት ነገር ይጣራልናል ማለት ነው። እና ብሩኪም ይቅርታ ማለት ባለብህ ሰዓት በስነስርዓት ይቅርታ በለት። እንደዛ እያመነጨጨካት ውሻ እያደረካት አይደለም ይቅርታ የምትልም ማለት ነው። በቃ ቻለው፣ ብዙ ነገርን ቻለው የሚመጣብን አጸፋ በደንብ ማወቅ አለብህ ማለት ነው። ለምን እንደፈለገች ብትጮብ እንደፈለገች ብትናገር እሷ ትክክል ናት። ለምን አልጋሌን የያዘቻችሁ ፎቶ ልትሳሳሙ ነው ትከሻ፣ አንገትና ከንፈራችሁ ተገጣጥሞ ያለ ፎቶ ያየችው ሳሴት ይሄ የሚያሳምን ነገር ነው ለእሷ ማለት ነው። ለዛም እሷ ይሄ እንደዚሁ ሆና ራሱ ማናገረው በጣም ሃይሚ ሆና ነው አረብ ሰ እኔ በሆን ቀጥታ ቡታ ጅራ ነበር የምገባው ብታጀረ ጥዬ ምናምን ብታጀራ ነበረ የሚገባው ማለት ነው። ነገር ግን እሷ ያን እንኳን አላደረገችም። ትንሽ ነገሮችን እንኳን ለመረጋጋት ትፈልጋለች ማለት ነው። አንዳንድ ጊዜ ምትና